በሀገሪቱና በማዕከላዊ ኢትዮጵያ ክልል ህብረተሰቡ በኤች አይቪ ቫይረስ ላይ ያለው ግንዛቤ አነስተኛ በመሆኑ የስርጭት አድማሱ እየሰፋ መምጣቱን የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ተናግረዋል። ከዚህ ቀደም ኤች አይቪ ኤድስ በሀገሪቱ በተከሰተ ጊዜ የተደረገው ርብርብ በሁሉም መንግስት ተቋማትና በህዝብና በታዋቂ ግለሰቦች፣ በሀገር ሽማግሌዎች፣ በሚዲያው ዘርፍ በመሰራቱ ለውጡ ቢመጣም አሁንም በአዲስ መልክ ስርጭቱ እየተስፋፈ መምጣ መምጣቱን ነው የቢሮ ኃላፊ አቶ ሳሙኤል ዳርጌ እየተናገሩት። ባለፉት ጥቂት አመታት የተፈጠረውን ሰፊ ቸልተኝነት እና ዝምታን ስርጭቱ በተለያየ ማህበረሰብ ክፍሎች በተለይም በወጣቱ እየጨመረ መምጣቱን መረጃዎች ያመላክታሉ። በየደረጃ የሚገኘው ከፍተኛ አመራር፣ ልዩ ልዩ ባለድርሻ አካላትና የማህበረሰብ ክፍሎች እንዲሁም አጋር ድርጅቶች ተገቢውን ትኩረት እያጠበ በመምጣቱ ስርጩ እንደገና በማገርሸጥ ከፍተኛ የማህበረሰብ ጤና ችግር እንዳይሆን ተሰጥቷል። ለዚህም ሁሉ መደረጃጀቶችና ሚዲያን ጨምሮ ትኩረት ተሰጥቶ ሊሰራ እንደሚገባም ነው የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ የገለጹት። ካለፉት ሁለት አስርት ዓመታት በፊት የኤች አይቪ ኤድስ ምክንያት ተፈጥሮ የነበረው የህይወት የኑሮ ምስቅልቅል፣ ተስፋ የመቁረጥና የሞት ድባብ የተሻገር ነው፣ ዘመን ተሻጋሪው አኩሪ ተግባር በፈጸሙት መገለልና መድሮን ሰብረው በሚዲያው በልዩ ልዩ የጎዳና ላይ ሁነቶች በአደባባይና በማህበራዊ ግንኙነቶች ሌት ተቀን ሳይታክቱ በሰሩ ዘመን የማይሽረው ታሪክ የማይረሳው ድል ባለቤት በነበሩ የማህበረሰብ ክፍሎች ነው። ስለሆነም በከፍተኛ መንግስት አመራሩ ጀምሮ በየደረጃ የሚገኙ ውሳኔ ሰጪዎች በአርአያነት የኤች አይቪ ኤድስ መከላከልና መቆጣጠር ተግባር በመምራት ለህብረተሰቡ አስታወቁ አስተዋጽኦ ዳግም ማሳየት ይጠበቅባቸዋል። በክልሉ በህብረተሰብ ዘንድና በመንግስት ተቋማትም የኤች አይቪ ኤድስ አዲስ አድርጎ አጀንዳ ሊደረግ እንደሚገባም ነው የክልሉ ርዕሰ መስተዳደር ዶክተር እንደሻው ጣሰው የተናገሩት። ጉዳዩን እንደገና አጀንዳ ማድረግ ነው። የትኛውም ቢሮ ላይ የትኛውም አካባቢ እየተነሳ አይደለም። ተቀዛቅዟል፣ ተቀዛቅዘዋል፣ ተዳክሟል ብለን ከገመገምን ይሄን ነገር እንደገና አጀንዳ አድርገው ማስነሳት መወያየት የሳና ቀው አንዳንድ ቁጥሮች እየጨመሩ ናቸው ያሉት ሳና ቀው ጉዳዩ ችግር ውስጥ እያስገባ ነው ያለው። በፊት ታርጌት ግሩፕ ተብለው የሚታሰቡ ወይም ተጋላጭ ተብለው የሚታሰቡ አካባቢዎች ብቻ ሳይሆን አሁን አዳዲስ ቦታዎች እየተከሰቱ ነው ያሉት። በጣም አሳሳቢ ነው። ሰው በዚህ ደረጃ ይሄን ነገር ለማስተካከል አጀንዳ ማድረግና በየቢሮው በየአካባቢው ዞኖች በደንብ ማስታወሻ ወስዳችሁ እቅድ አወጣችሁ በቅድ ነው መስራት ያለብን። ጤና ቢሮውም ለዚህም ይሆን እቅድ ማውጣት አለበት። እቅድ ራሱን የቻለ። የሚዲያ ተቋማትና የእምነት አባቶች፣ ትምህርት ቤቶችም በስፋት ተሳትፎ ውጤት ለማምጣት ጥረት ማድረግ እንዳለባቸውም ነው የገለጹት። ለመንግስት ሰራተኞች ተብሎ በየቢሮ ከመንግስት ሰራተኛው የሚቆረጠው ዜሮ ነጥብ አምስት ፐርሰንት ለታለመለት አላማ እየዋለ እንዳልሆነ ነው ርዕሰ መስተዳደር ዶክተር እንደሻው ጣሰው ያብራሩት። ለኤድስ ፈንድ 05 የሚዋጣው ና ሁለት የሚዋጣው ትንሽ አሳሳቢ ደረጃ ላይ ነው ያለው ሪፖርት ለተባለለት አላማ እየዋለ አይደለም። ያለው ለተባለለት አላማ ብቻ ሳይሆን ለሆነ ነገር ተበድሮ መመለስ ጥሩ ነው ግን ተበድሮ ማውጣት አለ፣ እንደገና ገንዘቡ መባከን አለ፣ ግለሰቦች እጅ ያለ ገንዘብ አለ። ይሄ በደንብ መጠየቅ አለባቸው፣ ተጠያቂነት መኖር መቻል አለበት። ነጅ ተሰበሰበ፣ ስንት ተሰበሰበ፣ የት ዋለ፣ ካልተመለሰ ለምን አልተመለሰም? ፎርስድ ይሆነ ቁሉ ላይ ተቀምጦ የጊዜ ገደብ ተቀምጦለት በጊዜ ገደብ እንደዚህ ገንዘቦች ተሰብስበው ወደ ቋቱ መግባት አለበት። በየትምህርት ቤቶቹ በተለይም ከሰባተኛ እስከ ሃይ ስኩል ደረጃ በሚገኙ ትምህርት ቤቶች ላይ ትኩረት ተሰጥቶ ሊሰራ እንደሚገባም ነው ዶክተር እንደሻው ጣሰው የተናገሩት። ሶስተኛው እርጀንት እና ጊዜ የማይሰጠው ትምህርት ቤት ነው። ትምህርት ቤት እያነሳን ያለነው ሁለተኛ ደረጃ ትምህርት ቤት ብቻ ነው አደለም፣ ኤሌመንተሪ ጉዳዩ መጀመሪያ ያለበት ከኤሌመንተሪ ነው። ሰባተኛ ክፍል ያሉ ተማሪዎች፣ ስምንተኛ ክፍል ያሉ ተማሪዎች ከዛ ነው መጀመር ያለብን። ምክንያቱም አሁን ጓደኝነት የሚጀመረው ሃይስኩል ነው አልመሰለኝም። ስለዚህ መጀመር ያለብን ቢያንስ በጣም እንትን እንዳንለው ከሰባተኛ ክፍል ስምንተኛ ክፍል ጀምረን ወደ ላይ ያለው ክፍል ሁሉ ላይ ማስተማር አለብን። ዝም ማለት አይደለም። አሁን ያለው ማስተማር ነው መድኃኒቱ ማስተማር ነው። ዩኒቨርሲቲዎች በሌላ አይነት መንገድ ይሸፈናል። ኮሌጆች፣ ቴክኒክ እና ሙያ ኮሌጆች ብዙ ተማሪዎች አሉ። እዚህ አካባቢ ላይ በጣም ትኩረት አድርገን መስራት መቻል አለብን። ልዩ ድጋፍ ለሚፈልጉ የህብረተሰብ ክፍሎች አስፈላጊውን ድጋፍ ሊደረግላቸው እንደሚያስፈልግም ነው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንደሻው ጣሰው የገለጹት። በየቤቱ ድጋፍና እንክብካቤ የሚፈልጉ ሰዎች አሉ። ይሄ እየዘነጋ ነው ያለ ነው። አላነሳን፣ በውይትም አናነሳውም፣ አይነሳም። የሚበሉት የሚጠጡት ነገር መድኃኒት እንዲያገኙ ማድረግ፣ ገላቸውን እንዲታጠቡ ማድረግ፣ ካገገቡም በኋላ ደግሞ በማህበረሰብ ውስጥ ተሳትፎ እንዲኖራቸው ማድረግ። ተስፋ ቆርጠው በየቤቱ ያሉ ሰዎች አሉ። ተገቢውን መድኃኒት ካገኙ፣ ጽዳት በደንብ ከተጠበቀ፣ እንክብካይ በደንብ ከተደረገ፣ ጭንቅላታቸው ላይ የተወሰነ ስራ ከሰራ